መንገሽ፣ እንዴት ነህ? አለሁ። እንዴት ነህ? እኔ የምለው አውቄ መንገሽ፣ ግን እንደው ቤት አርፎ አይቀመጡም። ቤተሰድ አላገኙ አላገኙም። ደግሞ አንተ እንግዲህ አንዳንድ ጉዳዮችን ለማስፈጠም እንግዲህ ወዲያና ወዲህ ማለቴ ላልተውም እንግዲህ ቤት የምትቀመጥ እንዴት ነው? ስለ ጉዳዩ አያገባኝም። አሁን የኔን ጉዳይ እንዴት አደረጉ? የአንተን ጉዳይማ እንግዲህ ሂጅ ነበረ እና አንተም የልብን በልብ አርገህ ገልጸህ አልነገርከኝ። እሱም እንግዲህ ህጀ ጠየቁትኝ፣ ሻንጋ ሻንጋ መለሰልኝ። እንዴት ነው አንተም የልብህን ገልጥ አልነገርከኝም? ማለት ምን እጃል ነው? አጃ መንገሽ ይተው እንጂ እንዴት ስለፈልፍ፣ ያንተ አክል አማርኛ ለመናገርኝ ስለፈልፍ አልነበረም፣ አልተናገርኩም እና ብትናገር እንዴት ነው? አንተ የራስህን ነገር ደብቀ እሱ እንዲህ አበራ እንደዚህ ነው እንደዚህ አርጎኛል ብለህ የነገርኸኝ አንተስ እንደዚህ እንደዚህ አድርጌው እንደዚህ ነገር ችግር ተፈጥሯል እኔም ስህተት አለብኝ ብለህ ለምን ቀድማ አትናገርም? የምን ስህተት ነው? አጃነኝሽ እንግዲህ ሰው አይኮዝ ነው ሰው እንጂ እንግዲህ እኛ እኛ ለምን ሽማግልን ሽምግልናውን በስነ ስርዓት እንድጠይቁ ልኬያለሁ። መሳሪያ ነው አመጡት? አልመጡትም? አይ መሳሪያውንማ አሻፈረኝ ብሎ አልሰጠም ብሏል። ለምን አንተስ ለምን እንዴት ምን ሆነ ነው እንደዚህ ያለ ነገር የሰራ ልጁን እስለምን ካለጥፋቱ ትደበድበዋለህ? ይባስ ብሎ ደግሞ እሱን እንዲህ ልትገል በጫካ ማሯሯጥ እንደሚደቁም ምን የሚሉት ነገር ነው አንተ? ቀንጥሎኝ ቀንጥሎኝ አይ ቀንጥሎኝ ነው እሱማ አጃ መንገሽ ቀንጥሎኝ ነው ቀንጥሎኝ ነበር። ሁለታችንም ያው እሱም ተሞተረፈ፣ እኔም ተሞተረፈ። አሁን ያለፈው ነገር አልፏል። አሁንም ደግሞ ሁለውን የመሳሪያን ያሰጡኝ። አይ ይባስ ብለህ ደግሞ የአንተን ነገር ድብቅ አድርገህ እንደዚህ አድርጎ አውሸው ብለህ እንዲያው

ቀምቼ ደግሞ ይባሰሉ ሰጥቼ ለመገደል ነው ወይ መሳሪያ መልስለት እኮ ነው ያለኝ። አሁን ነው በቃ ዲዮን አሁን እሱን የምገልሰው ነኝ ያኛ መቋ ብልጦኛ የለም እኮ ነው ሀቅ ለመናገር ከተበባለ እኛ አስለን ግጨ ለመቶ አስብ ያንጂ ነው ደምሴ የአናቱ ነበር የምለው ይኸውልህ እያ ደምሴ፣ ዞሮ ዞሮ እንግዲህ ጥፋት አጥፍታል፣ ጥፋተኛ ነው ብለህ ካሳ መካስ እንዳለብህ ይሰማኛል። እና እንዴ እንግዲህ ዛሬ አሻፈረኝ ብሎ አይደል እንግዲህ በነጀት ላይ ሶራ እሱም ነገር በረድ ሲል ሰንበት ብዬ ደግሞ እንጀህ እጠይቅልሃለሁ። መሳሪያውም መስጠቱ አይቀርም ግን አንተ መካስ አለብህ። እጣኑንስ እንዲያርግ እንደው ሰባብ ደት ለቆ አንተ እየ አጨካከልህ አጨካከልህ እንዴት ላድርግ ብለው ሸና ገፋ አንገፍጥ ተራራሰ ከሎ ሆዷን ታስረገዘ በኋላ እንዴው አልፈልግም ብሎ ሲክድ አያደም ሲ፣ እንግዲህ እኛ እንደ አሁን ዘመኑ ወጣት እንጂ ግንፍል ግንፍል ማለታችን ትተን እንዴው አንድ ላይ ተስማምተን መኖሩ ነው የሚበጀን። ስለዚህ የጥፋተኛ ነህ እንዴው በጥፋትህ ደግሞ እንግዲህ ሽማግሌ የሚልህን ነገር ሰምተህ ትከሳለህ። ከዚያ ውጭ መሳሪያ አገኛለሁ ማለት ከባድ ነው ግን ዝሮ እንዲያውስም ነገር ምን መሳሪያ ብቻ ፎጣ፣ ያንም እኮ በዛው ነው ቀረበ እንዴ ኮፍያ ፎጣ ያስቀረ እኔ ሳው ስጠረጠርኩትኝ እንዴ ወዜን ወስዶ ያስተበትበብኝ እንደሆነ እንጂ አንተ ደግሞ እንደው መኩ መኮነኛ አታጣም እንጂ እንደዚህ ያለ ጥርጣሬ፣ መጀመሪያም እኮ አበራ የዋህ ነው እንጂ አንተ ልጅው እንደርሰህ ስትሰብርበት፣ እንዴት ምን ያደርግ

በል ደህና ዋል። ሰላም ይዋልኩ። አሜን ያልኋቸው እንዳይናገሩ ይዘባጥራሉ፣ ሰው ይመስላሉ።

ምንድን ነው? ወደ አንቺ ልመጣል ነበር ታረክ ነበር። አንቺ ምን ቸገረኛ ይል ትንሽ ተኮራረፈን አትጠገብ ጋር እና ታየታ በረይ ሰነበተች። አሁን ደግ አድርጋለች እንጂ። ምን ደግ ነው? ደግ አድርጋለች። እንደው የሆነ ወሬ ሰምቼ ምንድን ነው? ደምሴ አንተ እንደው ድሮ ጀግና ነበር ምን ምን ያልፈሰፈሰ አሁንስ ጀግና የለሁት ጀግናነትማ። አይ እሱን ማገንልህ ይችትኝ ነገር ይዘሽ ነው የመጣሽ አንቺ? ኧረ ነገር ሳይለም ልትገልህ ደህ መሳሪያን ተቀማህ አሉ በኔ ሻይ ቤት እናት፣ ይሄ ነው የሚወራ። ልትገልህ ደህ መሳሪያን ተቀማህ አሉ እናንተ አሉ አትስሙ። ታን የማሰሚያውን። እሺ ንገረኝ ምን ምን የምን እውነት? ታን ደምስ ያሩ ወጥኛ ሮም ትኛለገ እና መሳሪያህን ቀማ። ምንም የማይሰራ መሳሪያ ብቻ ጥየ ወጥቼ ነው እንጂ እሱ ላይ ምክንያት ያስወጣ። ምን ብላ ነው መሳሪያ? ለምን ጥላው መጣስ? እንዴ ባይሰራን ልክ ናት። መሳሪያህን ደሞ እንደ ሴት። አሁን እኮ ሴት ነው ማለት በነገር ለምን ነገር ዝም ብለህ አሁን አዘብዝምማ እኔ እውነቱን የነገርሁህ እንጂ የተወራውን ነው እንጂ ስም ሲጠፋ አልወድም እኔ አንተ አቶጅም አቶጅም አውቃለሁ እኔ ማበችም አትጠገስ ተበረኝ እንደው አንቺ ዘንድ የሚበላ የሚጠጣታ አለ ቀምሳለው እየነበር ነገር አቀመሽኝ በይ ደህና ሁኝ ማከልከልማ ታውቅበታለህ እናቴ በል ደህና ዋል እና አበራ እንግዲህ አመጣጤ በቀደም ባወጋሁ ጉዳይ ነው። እና እባክህ እንዲያው አበራ ተማለደው ነው። እንዲያው እባክህ እንዲያው ተጉዳው ጠው እንዲያው አያ መንገድ እንዲያው አይሆን ነገር ነው ይዘህ መጣህ። እንዲያው ልጅ ገሌ መጦ ነበር እኮ እንዲያው አኳኋኑን ብታይ እኮ ዘር እንኳን የሚተርፍ እንዳይተርፍ አድርጎ መጥቶ ሊሄድ ነበር እኮ። እሱን በቀደም ነግረኸኛል። ሁ እንዲያው እኔም ነገሩን ነገሩ ዘልቆኛል። ግን እንደው ተጉዳው ጠው እባክህ እንደው አንተዬ የሀገር መሳቂያ መሳለቂያ ሆኗል። እና እንደው እስከ ዛሬ የቀጣሁ ይበቃዋል። ደግሞ ላጠፈው ጥፋት ደግሞ ልሙትልህ። እንደው ይኸው እኔ ዋስትናውን ወስጀ እንዲህ ክስህ አደርጋለሁ። እንደው መንገሽ፣ አሁን እኔ ደመሴን ጠባይ አውቀዋለሁ። አሁን ይሄን መሳሪያ ቢወ- ብሰጠውና ቢወስደው ይኸውልህ ተመልሶ ልግደልህ ማለቱ አይቀርም። ደግሞ እንደው ግድ የለም፣ በእኔ ጣለው አልኩህ። እንደው በእኔ ጣለው። እንደው ከሀገር ከመሳቂያ ከመሳለቂያነት አውጠው እንዴው ባክ እንዲያው አብራችሁ እንዳልበላችሁ እንዳልጠጣችሁ፣ እንዴት ነው እንደዚህ መሆን። አሃ እሱማ ነበር አብረን፣ አንድ ማህበር አንድ ሺህ አንድ እድር ነበር። ምን ክፍል እሱ አላሰበውም እንጂ እንግዲህ እንዲያው በህጣኖች በተፈጠረ ስህተት እናንተ ጨምራችሁ ትልቆች መሰሳታችሁ እኮ ደግም አይደለ። ደሞ እንግዲህ እኮ ተዛምዳችኋል። አሃ እንዴት ነው እርስ በርሳችሁ ዝምድናውን ማበባስ እያለባችሁ እንዲህ ወደ ጥላቻ መሩ። ጥሩም አይደል። እሱም አሁን የሚያስብ ጥሩ የሚያስብ ጠፋ እንጂ ያጃ መንገሽ። እኔ ማስብ የነበረኮ እኒ ልጆች እንዴት አድርገን ነው አንድ ላይ የምናረጋቸው አረጋቸው፣ ምን ምን የምንሰጣቸው ምንሰጣቸው እያልኩ ነበር። እንግዲህ ተማሌ ነገር ተፈጠረ። እሱም በቃው እንዲሆነ እንግዲህ ምን ታደርገዋል? ዞሮ እንኳን ሰው ከሰው እግር ከእግር እኮ ይጋጫል። ነው ነው እንደው ወዲህ ነው። እንደው በቀደም በዋጋችሁ ጉዳይ ዛሬ የምደግሜ መምጣቴ ነበር። እና ወርቄ እባካችሁ ሰውዬውን ልሞትልሽ ነው ድንገት ሲከሰት የሆነ ክስተቶችም ማይበሳጨልም እና እግዚአብሔር ዛሬ ወደነበረው ሰላማችሁ እንድትመለሱ ፈልጌ ነው አመጣት መንገሽ እንደው እየሰማኸት እንኳን እና እንደው እንዲያርጉ ዛሬ መሳሪያ መልሰ ነገ ነገ ሳዝሮ ልበላችሁ ልጃችሁ ብለን ማን አለ? ኧረ እንደው ግድ የለም ያን በኔ ጣሉት፣ ልሙትልሽ፣ እንደው እኔ ዋስትናውን ወስዳለሁ። እንደው በኔ ላይ በኔ ላይ እንደዚህ ያለ ቀልድማ አላውቅም እኮ። እንደው ያለ ቀልድ እኔ አልወድም መንገሻ። ኧረ ኧረ መላኩ ጋር ነው መንገሽ። እንግዲህ እኔ ባንተና አንተን ነው እንደው አከብራለሁ ተሁሉ ሰው እስቲ

ታገር ጋር ተለያየተ ባለው ከባድ ነው ተመሳስሎ ነው እንግዲህ ከመሃል እንግዲህ የፍጥረት አለ እንዳሉት መሰል ቀደሙንስ እሱ የማይሆን ስራ ስለሰራ እንጂኛ የእሱን መሳሪያ ምን እናረጋለን? እንደውነቱ እንግዲህ አያገኝም። ነገር ለበጎ ነው እንጂ በመጥፎ ነገር እያየን ነው ሌላ ሌላ ነገር ያሰብነው እንጂ ሁሉም ነገር ለበጎ ነው ማለት ችግር ሲፈጠር እንደ ችግሩ እየታየ በመወያየት መፍታት ነው እንጂ እንደው እንደ ህጣናት እንደዚህ ጥላቻ ጦር መማዘጥ ነው ጥሩ አይደል። እና ለዚያ ነው እንደው ሰጡኝ ልስጠውና ሚከሰውን እንዲከስ አደርጋለሁ ነው እኔ እንደው ሁለተኛ ላይ የስተትኝ እንዲፈጠም አልፈልግም። አያ መንገሽም ግድ የለም አልኩሽ እኮ እንደው ወርጭ በኔ ጣየው፣ እንደው ደግሞ ትልሽ በኔ ጣየው። በኔ እሴት አውጭና ስጪ። አዎ እንደው እንዲያ ነው እና ወርቄ እንደው ፎጣዬም ቆቤም እነሱ ይዘውታል ብሎ የነበር እንደው አለ ወይስ፣ እንደው ልቡ ጠፍቶት ነው ይኖራል? አለ እስኪ ውጭና ስጪው ቆቡን እና ፎጣውን ጥሎ የሮጠ ምን? አንተ እንደው እንደ ጉብል እንደው የሀገር መሳቂያ እኮ ነው የአንዳንድ ቀን ቀን ሆና አውቃለሁ

ይህ ወ አባ መንግስ፣ እሺ ልገባ ነው። እሺ እናቴ፣ አንተን ጨምሮ አደከመህ። እንዴው ግድ የለም፣ እንዴው ድካሜ በከንቱ ሆኖ አልቀረም። ግድ የለም፣ በሆነ እንኳን የለፈበት ተመጣ። እናቴ አራስ፣ እግዚአብሔር ይስጥልኝ እናቴ። ሆ ቤቱ መቀስቀሱ እናቴ ይቀዘቅዛል እንጂ እንዴት እንዴት ነው ይቀዘቅዛል። አትጠገብ እንግዲህ፣ ዙሮ መሳሪያው መቷል። መሳሪያው ቢመጣም ግን አያደም። በጣም ትልቅ የሆነ ጥፋት ስላጠፋ ካሳ እንድትክሱ እፈልጋለሁ። እኔ ዋስትና ወስጄ ነው ይሄን ጠበንጃ ያመጣሁላችሁ። አረ፣ ምን ገዱኝ? እንክሳለን እንጂ ምን ገዱኝ? እናቴ እንኳን መሳሪያው ተመለሰ እንጂ ደው ደግሞ ለካሳው አታስብ አዎ እንዲያ ወጀላ ያመጣውት ካሳይ ክሳችኋል። ግድ የለም፣ በእኔ ጣሉት። እኔ ዋስትናውን እወስዳለሁ። የላመጣውት እንዲያው እሱ እውነቴን ነው። ትልቅ ሰው ነበረ፣ ዘንድሮ ምን እንደነካው አላውቅም። ቀሎብኛል እና ካሳውን እንግዲህ ለመካስ አስቡበት። ኧረ አስባለሁ አስባለሁ እናቴ። ምን ጥፋቱ ተቤቴ ነው። ምን እንኳን መሳሪያው ተመለሰልኝ እንጂ ከሳለው። ግድ የለም ስህተቱን ሽፍንፍን እንደማደርግ እንዴት ነው እንዴ የሰው ልጅ ደርሶ ወዶ መደብ መደብደቡ ምን የሚሉት ነው? ህም እኔ ማመሰምቻለሁ እሱንስ፣ እንዲያውስ ማታታኑስ መሰምቻለሁ። እናቴ ጥፋቱ ስጀምር ተቤቴ ነው ነውን ጉዴን ሳላውቅ ነው እስከ ዛሬ ዝም ይገ እነሱ አረ እነሱ ምን አረጉ? እነሱ ደህና ሰው ናቸው እናቴ። መቆንጠጥ አራ መቆንጠጥስ ታለብኝ የኛ ልጅ መቆንጠጥ እንጂ እሷ ባታሳዩ ፊት ባትሰጠው ልጁ ይቀርባታል ብለው ነው አትጠገብ አዲ ለግባ ኮ ናግባ እንጂ

ው ምን አይነት ችግር ነው ያለብህ? ግን እንዴት እንዴት እንዲህ ሰው እንዲህ መዝረፍ ግን ከየት ያመጣኸው ባህሪ ነው? አይ ምን እኔ እንጂ አረ እንዳው ጥፋቴ አሁን ነው። ቁጭ ልጅ እየሳሰበው የዘለቀኝ አሁን የዘለቀኝ እኮ የጀምሽ እንዳው አንተዬ፣ አንተ ሰው ስታስታርቅ በየቦታው ሽምግልና ስትላክ ነበር ማውቀ እንዴው ዘንድሮ እንዳው አቅሎ ከቴም እንዴው የሰው ልጅ ሂዶ መደብደብ

ትልቅ ካሳ እንድትከስ እፈልጋለሁ። አጠፍተሃል። እኔ አጥፍቻለሁ። ክሳለሁ። የማያክሰው ነገር የለም። እንግዲህ እኔ በእናንተ ተማምኜ እኔ ዋስትናውን ወስጀነው ጠበንጃውን ጠበንጃ ያመጣሁት ግድ የለም። ካሳ መካሳ አለባቸው። ክሳሉ። ክሳሉ እንዲያጊያ መንገሻ ፈርሉን

ይህን ትልቅ ጉዳይ እያለ እንዴት አድርጌ ሰውን ሰላም ሳላደርግ የኔ ርሻ ነገ እደርሳለሁ ወይም ትንሽ ቆይቶ ይደርሳለሁ ብዬ የመጣሁት በባዶ